ሰሞኑን ከቃሊቲ ማረሚያ ቤት ያልተጠበቁ ሰዎች መገኘታቸው የሚታወስ ነው። ከነዛ መካከል እስካሁን ድረስ ብዙ ያልተነገረለት እጅግ አስገራሚ ድምፃዊና በጣም በርካቶቹ በጣም የሚወዱት በታለንት ሸውም ውድድሩን ያሸነፈ ድንቅ ድምፃዊ እዛ መገኘቱ ነው። ይህ ድምፃዊ ስለመሆኑ ማን ነው? ለዘለለ እግሮች ሽም ነቀል በተከሻሽ ፍንቀል ትንቢተ ኢሳያስ ይባላል። ከዚህ በፊት በኤንቢሲ ታለንት ሸው ላይ በጣም በሚደንቅ ሁኔታ የሚገርም ብቃትንና ፐርፎርመንስን አሳይቶ ዳኞችን አስገርሞ፣ በተለይ አርቲስት አለማየሁ ደመቀ በዳኝነት በተሳተፈበት ውድድር ላይ አስገርሞ ውድድሩን አሸናፊ መሆኑ የሚታወስ ነው። ህይወት እንደዚህ ነች። ብጫ ልብስ የለበሱት በቃሊቲ ማረሚያ ቤት አንዳንድ ሰዎች ተገኝተዋል። ቀይ የለበሱት አብዛኞቹ በጣም የሚያሳዝነው ቢጫ ከለበሱት መካከል ይህ እንቁ ድምፃዊ በምን ምክንያት እስካሁን ድረስ እንደታሰረ የደረሱን መረጃዎች አልታወቁም። ቢጫ የለበሱት ገና ፍርድ የሚጠባበቁት ጉዳያቸው በፍርድ ቤት ተይዞ እንዳለ ነው የደረሱን መረጃዎች የሚያሳዩት። የሚገርም ብቃትና አዝያዜሞ በርካቶችን ዳኞችን እጃቸውን በአፍ ላይ ያስጫነ ድምፃዊ እንደሆነ ነው በርካቶችም እየገለጹ ያሉት። ቃላት እስኪያጥራቸው ብቃቱን አሳይቷል። በጣም የሚገርም ልጅ ነው በማለትም በእሳቱ የገለጹት አሁንም ምን ሆኖ ትንቢተ ኢሳያስ የታሰረው በማለት በርካቶቹ ሀዘናቸውን እየገለጹ ይገኛሉ። እንግዲህ በመላ እስከዚች ሰዓት ድረስ የደረሰን መረጃ ቃሊቲ ማረሚያ ቤት እንደሚገኝ እንጂ በምን ምክንያት እንደታሰረ ግን የደረሱን መረጃዎች የሉም። ፍርድ እየተጠባበቀ እንደሆነ ጨምረም ነው። እስካሁን ድረስ የደረሰን መረጃዎች የሚያሳዩት በምን ጉዳይ እንደታሰረ ምን ሆኖ እንደታሰረ እስካሁን ድረስ የደረሰን የለም። ድምጻዊ ያሬድ ነጉ ቃሊቲ በዓመት በዓል ዕለት ዳታን የሚለውን ኮንሰርት ለማዘጋጀት ወዳቀናበት ቃሊቲ እስር ቤት ከተገኙትና መድረክ ላይ ወጥቶ ሰፕራይዝ ካረጉት ድምጻውያኖች መካከል እንቁና ተወዳጁ ይህ አንዱ ትንቢተ ኢሳያስ እንደሆነ ነው። ለዚህም ነው በርካቶች ያልጠበቁበት ስፍራ መገኘቱ በርካቶችን እንዳሳዘነ የደረሱን መረጃዎች ያሳያሉ። ሚኪ ነኝ ከሚኪታ ፖር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።